ዘብር ማለት ያው መልስ ማለት ነው። ፈጥኖ ደራሽ ነው። የምትድነው የተደረገባት ብቻ ሳትሆን ያደረገችውም ሴትዮ ናት። ዘብር ገብርኤል ጥንቆላ ነው ያደረጉ ያሉት ከእውነት የራቀ ነው። ይሄ የደረሰላቸው የተደረገላቸው ይመስክሩ። ዘብር ገብርኤል ሄደው ሰንሰለቱ ተፈቶላቸው እየዘመሩ የተመለሱትን አይተናል። ባታያን፣ መናንያን፣ ደናግላን መነኮሳት አሉ ገዳማችን ላይ ዘብር ገብርኤል ከተባለ ንጹሕ ነው። ህዝቡ በሶስት አይነት መልክ ነው የሚወጣው። አጋንንት እዛ ገዳም ላይ መተቱን በፍርፍር ሰርታ ግጥም አድርጋ በላቸት ወይ አብሮ አደግ ወይ ጓደኛ ይላል። በጣም ብዙ ጉድ ነው የምንሰራው። ሙሉ ነው ያተቅድሳት ከደብሩ ተዘርፎ ነበር መጥቶ እዚህ አዲስ አበባ መግቢያ ላይ ነው የተያዘው። ሙሉ ነው ያተቅድሳት አንድ ሳይጎድል ማለት ነው። ይሰለባል። ሰላቢ መንፈስን። የተላከባቸው የተማሩ ናቸው ግን አይቀጠሉም። ደብዳቤው የሚደርሳቸው ሰዎች ደስ እያላችሁ ብትሄዱ ተራዳን ሊቀ መልአክ ቅዱስ ገብርኤል ተብሎ ነው የሚጸለየው። ጸሎት መቆሚያ የሚዘቀዘቀው ለከባድ ነገር ነው። በመቅደሱ አገልግሎት አትጠራጠሩ። ኖ ነው ምንለው ዘወትር ሁልጊዜ ጉዞ ስላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ ውድ የተዋህዶ ልጆች፣ በሀገር ውስጥም በውጭም ያላችሁ የጎዶልያስ መንፈሳዊ ጉዞ ማህበር ተከታታዮች፣ በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ከያለንበት ያሰባስበን። የአባቶቻችን አምላክ ዶለ ባህርይ ቅዱስ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። አትለየውምና የአንደበታችን ጣይም የአፍ መፍቻ ቋንቋችን ቸር አምላክን ያየንባት የህይወት መስታወታችን ማምላክ ወላዲተ አምላክ ስሟ ለዘላለም የከበረ የተመሰገነ ይሁን። ቅዱሳኑና መላእክቱ እንደተሰጣቸው ጸጋና ሞገስ፣ ክብርና ምስጋና ድረሳቸው። ዛሬ በአንድ ርዕሰ ጉዳይ ላይ መተናል። በገናናው መልአክ በዘብሩ ዳኛ በቅዱስ ገብርኤል ዛሬ ልናወራ ወደን ፈቅደን መጥተናል። ብዙ ጊዜ በዛ ደብር ላይ እንመላለሳለን። የቅዱስ ገብርኤልን ተዓምር ድንቅ ስራውን ለመናገር ለማብራራት ብዙ ሰዎች ጥያቄ ያነሳሉ። ዘብር ገብርኤል የሚደረገው ስርዓተ ጸሎት ምንድን ነው? ያልገባቸው ብዙ ሰዎች ስላሉ እኛ ደግሞ ቦታው ላይ ከመመላለሳችን ብዛት ያየነውን የሰማነውን ሁሉ እንናገራለን እና ዛሬ ከእኔ ጋራ አብረውኝ ለብዙ ዓመት በደብሩ ላይ የተመላለሱ መምህራኖች አሉ። እነሱ ላስተዋወቃችሁና ወደ ፕሮግራማችን እንሄዳለን። ስለዚህ ሁልጊዜ ወንድማችን ዘማሪም ነው መምህርም ነው አንጋፋም ነው የቤተክርስቲያናችንም ቀደምት ከነበሩ የሁላችንም ታላቅ ነው። የምንወደውና የምናከብረው ወንድማችን ዲያቆን አላዛር አለ በመካከላችን። እስቲ ራስን ያስተዋውቅልንና ከዛ ወደሚቀጥለው እንሄዳለናል። ይ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመጀመሪያ በጎዶልያስ መንፈሳዊ ጉዞ ማህበር መተን ይህንን እንድንጠይቅ ስላደረገን ማህበሩን እግዚአብሔር አምላክ ይጠብቅልን። ክቡራን እንግዶቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በእግዚአብሔር ሰላምታ ሰላም እንላችኋለን። እንደምናላችሁ። እዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር የተከበረ የተመሰገነ ይሆንልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን። ሰላም ከሆነ እዚህ ሰዓት አምላካችን ስላደረሰን ክብር ምስጋና ለእርሱ ይሆነልን። እንግዲህ ክረምት በጋ ሳንል በመንፈሳዊ አገልግሎታችን ይህንን ማህበር እያገለገለን የምንገኝና ምዕመናኖቻችንን ወደዚህ ገዳም ወደ ዘብር ገብርኤል በማድረስ የምንታወቅ ነን፣ እንደ እግዚአብሔር አምላክ ፈቃድ እንደ እናታችን ድንግል ማርያም ፈቃድ። እግዚአብሔር የተመሰገነ ይሁን። ዘብር ማለት ያው መልስ ማለት ነው። ፈጥኖ ደራሽ ነው ቅዱስ ገብርኤል ፈጥኖ ደራሽ ነው። ለሰው ልጆች ምን ጊዜም አብሳሬ ትስብእት ነው። የምስራችን ይዞ የሚመጣ ታላቁ አባታችን ቅዱስ ገብርኤል ነው እና ምስራችን እየያዘ ለሰው ልጆች በተጨነቁ ሰዓት በተረበሹ ሰዓት የሚያረጋጋ ቅዱስ ገብርኤል ነው እና በአንደኛ ጴጥሮስ 57 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እንዳለ የሚያስጨንቀንን ነገር ሁሉ በእግዚአብሔር ላይ ከጣልን እግዚአብሔር ምንም የሚሳነው ነገር የለም። ምንም እስመ አልቦ ነገር ዘይሳነው ለእግዚአብሔር ነው። ለእግዚአብሔር ምንም የሚሳነው ነገር የለም። እና ይሄንን በማድረግ የተጨነቁ ህዝበ ክርስቲያኖቻችንን በማረጋጋት ጸበሉ ደግሞ እጅግ እጅግ ፈዋሽ ነው። የዘብር የገዳሙ የዘብር ገብርኤል ፀበል እጅግ ፈዋሽ ነው። ዓይነ ስውራንን የሚያበራ ለምጻም፣ የሚያነፃ ጎባጣ የሚያቀና ድውያኖችን ሁሉ የሚፈውስ የታሰሩ ሰንሰለት ታስረው የሄዱትን ወገኖቻችንን ሁሉ በጣጥሶላቸው የሚያድን ይህንን ተዓምር በዓይናችን ያየንበት ጊዜና ወራቶች ሰዓታቶች አሉ። እና ይሄንን ወደፊት እግዚአብሔር በፈቀደ ሰዓት በመጽሐፍ መልክ ገዳሙ የሚያወጣው ይሆናል። ውድ የተዋሕዶ ልጆች፣ በሀገር ውስጥም በውጭም ያላችሁ የገናናው መልአክ የዘብሩ ዳኛ የቅዱስ ገብርኤል ወዳጆች፣ ዛሬ አንድ ነገር ለእናንተ በደንብ ለማስረዳትና ነገሮችን በደንብ ለማብራራት የፈለግንበት ዋነኛው ምክንያት ምንድን ነው? እኛ በቦታው ላይ እንመላለሳለን በየሳምንቱ ያለማቋረጥ ወደ ተአምረኛው ዘብር ገብርኤል እንሄዳለን። በሀገር ውስጥም በውጭም ያላችሁ የቅዱስ ገብርኤል ወዳጆች በተለይ በእኛ በዚህ በጎዶልያስ መንፈሳዊ የጉዞ ማህበር የምትመላለሱ ሰዎች ታውቃላችሁ። በእኛ የጉዞ ማህበር ተጉዛችሁ የተደረገላችሁ ዘብር ገብርኤልን ረግጣችሁ የሞላላችሁ የተደረገላችሁ ሰዎች ለዚህ ምስክሮች ናችሁ። እኛ ከምንናገረው በላይ እኛ ከምናወራለት በላይ እናንተ የተደረገላችሁ ሰዎች መስካሪዎች ናችሁ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በአምላኬ በመድኃኒቴ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ብሎ ራሱን ለዓለም ሁሉ ሕዝብ ያስተዋወቀ ይህ ታላቅ ገናና መልአክ ነው። የሰው ልጆች ደጁን ረግጠው አፍሮ የተመለሰ የለም። ማንም የሰው ልጅ በችግር አረንቋ ውስጥ ሆኖ መጥቶ ደጁ ላይ ወድቆ አልቅሶ ማንም ሰው አዝኖ የተመለሰ የለም። ሁሉም እንደ ሞልቶለት ሁሉም ሰው ያጣ ያገኘበት እንባውን ያዘራበት እንባው የታበሰበት በማድጋው በጎተራው በሌማቱ መሶቡ የደረቀበት ዛሬ ቆርሰው እንዲበሉ ሆነዋል። ለዚህ ብዙ ምዕመናን መስክረውልናል፣ ቆመው እኛ ምስክሮቹ ነን፣ አይተናል የእግዚአብሔርን የማዳን ስራ አይተናል። ብዙ ገዳም ወጥተን ወርደናል። ብዙ ገዳምም ሄደናል፣ ዞረናል። እንደ አክሱም፣ እንደ ግሸን፣ እንደ ላሊበላ የተለያየ ገዳማትና አድባራት፣ እንደ ኩኬለሽ፣ እንደ ጻድቃኔ ማርያም፣ እንደ ደብረ ሊባኖስ፣ እንደ ሸንኮር ዮሐንስ ብዙ ገዳማትን ሄደናል። የኔ የራሴን ስናገር ማለት ነው በየገዳማቱና አድባራቱ እንደተሰጣቸው ቃል ኪዳን መሰረት የእግዚአብሔር የማዳን ስራ አለ በየገዳማትና አድባራቱ። ነገር ግን ለእኔ ለየት የሚለው መድኃኔዓለም በምድር በተመላለሰ ጊዜ ለምጻምን ሲያነጻ፣ ጎባጣን ሲያቀና እኛ አላየንም። ሳያዩ የሚያምኑ ግን ብፁዓን ናቸው አለን። ዘብር ገብርኤል የእግዚአብሔርን የማዳን ስራ እኔ በአይኔ አይቻለሁ እና ሁል ጊዜ የምናገረው ነገር ነው ይሄ። ዲያቆና፣ አንድ ጥያቄ ወደ አንተ ላመጣ የፈለግኩበት ምክንያት ምንድን ነው? በእርግጥ አሁን ዛሬ በዚህ በምንወያይበት ሰዓት ላይ ብዙ ሰዎች ለህይወታቸው የሚሰጉ ሰዎች አሉ። ለህይወታቸው የሚሰጉ ሰዎች አሉ ብለን ስንል፣ ነገር ግን እኛ የምናውቃቸው በጣም ተበድለው በጣም ተጎድተው ሰዎች በጣም የሚገርመው ነገር ባዳ ቢያደርግባቸው አይገርምምም አይገርመንም፣ አይደንቀንም፣ ባዳ ስለሆኑ ማለት ነው። አንድ ሰው ነገር ግን አክስት አጎት እንዴ ዲያቆን አላዛር ታስታውሳለ፣ አድራጊና ተደራጊ በአንድ መኪና ይዘን ሄደናል። እውነት ነው አድራጊዋንም፣ ተደራጊዋንም ነገር ግን ይሄ ባዳዎች አይደሉም። የተደራረጉ ሰዎች ከአንድ እናት ከአንድ አባት የተወለዱ ታናሽና ታላቅ ናቸው። የሚያሳዝን ጊዜ ላይ የደረስ ነው እና ነገር ግን አንድ ነገር ልል የፈለግኩት ሰሞኑን አንድ ነገር ገጥሞኛል። ከአውሮፓ ነው ቦታውን ማለት እና ሀገሩን አልናገርም። እና ምንድን ነው መሰለ የተደረገው መምህር እርሶም እየሰሙ እቺ ልጅ አውሮፓ ነው የምትኖረው። ቀጥታ የደወለችልኝ ከአውሮፓ ነው አገሩን ከተናገርኩኝ ሰዎቹ ስለሚያውቁ እነዚህ ሰዎች ስለሚያውቁ ድጋሚ ሌላ ነገር ስለሚፈጥሩ ያንን አገር መግለጽ አልፈልግም። ለምን ሆኖ ስለተገኘ አሁን ምንድን ነው ቀጥታ ያለችኝ፣ ከባለቤቴ ጋር እንጣላለን ያለች ሁልጊዜ እንጣላለን፣ ስምምነት የለንም፣ ግን ወልደናል፣ ሁለት ልጆች አለን። እና ሁሌ ነው በቃ ይመታኛል እና በጣም ተቸግር ያለሁኝ ብላ ይህንን ነገር የሁል ጊዜ የባሏን ጸብና ክርክር ከማን ጋር ታወራለች? ከባለቤቷ እህት ጋር። ከባለቤቷ እህት ጋር በምታወራ ሰዓት የባለቤቷ እህት ምንድናደርግ ትልና ማለት ይህንን ነገር እሷ በተቻላት አቅም ከአውሮፓ ሆና ወደዚህ ወደ ቤተሰቦቿም እዚህ ወደሚያውቁት እሱን ባለቤቷን ወደሚያውቁ ወደሚያከብራቸው ሰዎች ጋር እየደወለች እንዲመክሩላት እንዲቆጡት ብዙ ጥረት አድርጋለች በነሳ አባቶችም አስመክረዋለች። እና ይሄ ነገር እልባት ሊያገኝ አልቻለም። እና ከቀንቀን አውሮፓ በእዛ አውሮፓ ሰው ሀገር ላይ በመሆኗ ነው እንጂ እስካሁን እዚህ ሀገር ውስጥ ቢሆኑ ኖሮ ይለያዩ ነበር እነዚህ ሁለት ሰዎች። ነገር ግን ጥላ መሄድ አትችልም። ሁለት ልጅ ወልዳለች፣ ትታ መውጣት አትችልም። ጅብ የማያውቁበት ሀገር ሄዶ አሉ ቁርበት አንጥፉልኝ ይላል አለዋሉ የሚባል አንድ አባባል አለ እና ምንድን ነው ይቺ ልጅ ተቸግራ፣ በጣም በተቸግረችበት ሰዓት ላይ ይሄንን የእኛን ድረገጽ ሚዲያ ዩቲዩብ ላይ ታገኝና ጎዶልያስ መንፈሳዊ ጉዞ ማህበር ዘብር ገብርኤል ገዳም በሚል ለቀናል ለቀናልና፣ እዛ ላይ ታገኛለች። እና እንደ አጋጣሚ ያንን ስልካችንን ከዛ ላይ ትወስድና የተደረገላቸው ሰዎች እዛ ላይ ሲመሰክሩ ታያለች። እና ትከታተልና ታይና ቆይ እስቲ ለምን እኔም አላወራቸውም ብላ ስልካችንን ወስዳ እንደ አጋጣሚ እህትየዋ የባሏ እህት ስትደውልላት፣ አረ እዛ ዘብር ገብርኤል ላይ የሚደረገው ነገር ጥንቆላ ነው። በዚህ ጥንቆላ መሰረት ምክንያት ገዳሙ እኮ ተዘግቷል፣ እና ቆሟል፣ የለም ስለዚህ ይቅርብሽ ብላ ትላታለች እና ይቺ ልጅ የነዚህን ሰዎች የተደረገላቸውን ሰዎች ምስክርነት ስለሰማች ቆይ እስቲ ትልና እውነታውን ለማወቅ እውነት ተዘግቷል? እውነት እዛ ቦታ ላይ ጥንቆላ ነው የሚደረገው የዚህ የመስቀሉ ስርዓተ ጸሎት፣ የዚህ የመቋሚያው ስርዓተ ጸሎት የሚደረገው በእውነት ጥንቆላ ነው የሚል ነገር ሐሰት ነው ወይ ትልና ቀጥታ ትደውልኛለች እና ሀምሳ ደቂቃ ነው መታወራኝ። በጣም ይገርማል። እና እንደዚህ እንደዚህ ነው፣ እንደዚህ እንደዚህ ነው። እዛ ላይ አየሁኝ እኔ ተጨነቅ ያለው ህይወት ቀኑ ጨልሞብኛል፣ ህይወት ከፍታብኛለች እና የሚሸተኝ ሞት ሞት ነው። ምንድን ነው ይሄ ነገር? ተዘግቷል እውነት ነው የሚወራው ነገር እንዲህ እንዲህ ብላ አለችኝ። የባለቤት እህት ብላ ስትለኝ ገዳሙ ላይ አንደኛ ገዳሙ እንዳልተዘጋ ነገርኳት። ያለውን ነገር አብራራውላት እና እንዲህ ብለው የሚሉ ሰዎች ወደ ተለያየ ወደ የባዕድ ወደ አምልኩ የሚሄዱ በመተት ድግምት የሚያስደግሙ የሚያስደርጉ ሰዎች ዘብር ገብርኤል ላይ የሚደረገውን ስርዓተ ጸሎት አይፈልጉትም። በብዛት አይፈልጉትም። እዛ አውሮፓ ብቻ አይደለም እዚህም ሀገር ውስጥም እንደዚህ ያሉ ሰዎች ብዛት አይፈልጉትም እና ይሄ ጸሎቱ እንዳይደረግ ብዙ ሰዎች ይፈልጋሉ። ነገር ግን እግዚአብሔር ይመስገን ሰንሰለቱን እየበጣጠሰ አድራጊውም ስርዓቱን እየያዘ፣ የተደረገባቸውም ሰዎች እየዳኑ እየመሰከሩ ነው። ስለዚህ አይዞሽ ብዬ ልጅቷን እንደገና አጽናንቼ የልጆቿን የእሷንና የቤተሰቧን ክርስትና ስም ስጠኝና አሁን እኮ ነው ይህን የምታወራኝ አሁን ከዳግማ ትንሣኤ በኋላ እግዚአብሔር ያሳይ እና ሰታኝ እዛ ዘብር ገብርኤል ክርስትና ስሞች እና የመገበሪያውን ስንዴ ብር እልካለኝ። ጸሎት ከተደረገ በኋላ እኛ እዛ ጸሎቱን እያስደረግን የመቋሚያውንና የመስቀሉን ስርዓተ ጸሎት እያስደረግን ልክ ይህ ስርዓት በሚደረግበት ሰዓት ላይ ውሎ አላደረም። በባሏ ቤተሰብ ውስጥ እሳት እርስ በርስ እህት፣ እናት፣ አባት እርስ በርስ ድብድብ፣ አሁን በነብስ ግድያ እየተፈላለጉ ነው። በጣም የሚያሳዝነው ማለት ነው። ልክ ይህ ስርዓተ ተጸሎት እዛ በሚደረግ ሰዓት ላይ ቤተሰቡ ትላንትና ፍቅር የነበሩት በህብረት አንድ ላይ ሆነው ይህንን ነገር ያደርጉ የነበሩት በባዕድ አምልኮ ቤት እየሄዱ ባሊና ሚስትን ለማፋታት ልጆች ያለ እናት ያለ አባት ለማስቀረት ጥረት ያደረገ ቤተሰብ ልክ እዚህ ይህንን ስራ ተጸሎት ሲደረግ በሚደረግበት ሰዓት ላይ እቤት ውስጥ ዱላ ቀረሽ ነፍስ ለመጥፋት ግድያ ብሞት መቃብሬ ላይ ብትሞቺ መቃብርሽ ላይ አልቆምም ተባብለው ተጣልተው አሁን ነው ያሉት። ልክ ይሄ በሚደረግ ሰዓት ላይ ባለቤቷ ደግሞ እግሯ ላይ ወድቆ በድዬሻለሁ የልጆች የልጆቼ እናት አስከፍቼሻለሁ ብሎ እግሯ ላይ ወድቆ ይቅርታ ጠይቋት በዛ ቤት ሰላም፣ በአድራጊዎቹ ቤት እሳት ተፈጥሯልና ይህንን እያየን ነው ያለ ነው። እና መምህር አላዛር፣ ይሄ ነገር አንተ እንዴት ነው የምትመለከተው? እውነት ሰዎቹ እንደሚያወሩት ዘብር ገብርኤል ጥንቆላ ነው እያደረጉ ያሉት እየተደረገ ያለው ነገር? አባቶቻችን በባዶ እግራቸው ቆሞ ነው እንግዲህ ሰላም ለኪ ነው የሚደግሙት የተለየ ነገር አይደለም። በአይናችን እያየን ነው ነው ምዕመኑ የሚዘነው የምንጓዘው ምዕመን እያየ ነው እየተመለከተ ነው። መንፈስ እዛ ሲጮህ ሲቃጠል አጋንንት ሲቃጠል እያዩ ነው እየሰሙ ነው። እውነት ይሄ ነገር እዛ ይሄ ነው ወይ ጥንቆላ ነው ወይ እየተደረገ ያለው እና እስኪ በአንተ እይታ እና በአንተ አንደበት ምን ትላለህ? ይሄንን ነገር ዲያቆን ላዛ ከእውነት የራቀ ነው። ይሄ ሀሰት ነው ከእውነት የራቀ ሀሰት ነው። ምክንያቱም እኛ በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በመንፈሳዊ ኮሌጅ ተመርቀን ሕዝበ ክርስቲያኑን የምናስተምር እውነትን የእግዚአብሔር ቃ የምንሰብክ በዓለም ያለውን ሕዝብ ሕዝበ ክርስቲያን የምናስተምር ሰዎች ነው። እውነቱን ነው የምንሰብከው፣ ለዓለም ሕዝበ ክርስቲያን ለኢትዮጵያ ብቻ ሳይሆን፣ ለአፍሪካ ብቻ ለዓለም ሕዝብ ነው እውነት ነ የእግዚአብሔር ቃል እውነት ደግሞ አይሸሽም። እውነት ተሸሽው አያውቅም። የትኛው ቦታ ዘብር ገብርኤል የምናየው ጸሎት ስንሄድ መገበሪያ ያለ መገበሪያው አውደ ምሕረቱ ላይ ይዘረጋል። ያ ደግሞ አናንያን አዛርያን ወሚሳኤልን ከነደ እሳት ያወጣው ተራዳዊ ሊቀ መልአክ ቅዱስ ገብርኤል የሱ ስም እየተጠራ ጸሎት ያደርጉሉ ቅዱሳን አባቶቻችን ድንጋይ ተንጠርሰው ግርማ ሌሊቱን ዱራራዊቱን ታግሰው የሚኖሩ ባህታያን መናንያን ደናግላን መነኮሳት አሉ ገዳማችን ላይ። እነዚህ ገዳማውያን መነኮሳት አባቶቻችን ጸሎት ያደርጋሉ። ወደ ማን? ወደ እግዚአብሔር ሰማይና ምድርን ወደ ዘረጋው ወደ እግዚአብሔር ነው የሚጸልዩት። ጸሎት ያደርጋሉ። የተጨነቀው ሕዝበ ክርስቲያን እዛ ገዳም ላይ ይዘነው ሄድነውን ሕዝብ አውደ ምሕረት ላይ ይሄ ስርዓት እንዲያይ ወደ አውደ ምሕረቱ ሄዶ እንዲያይ እናደርጋለን። ጋንኛ የእኛ ስራ ስለሆነ ማስተማር ስለሆነ ስራችን፣ ማለት በሶስት አይነት መልክ ነው የሚወጣው አጋንንት እዛ ገዳም ላይ። አንደኛው ፖሆ የሚወጣ አጋንንት አለ ለሰው ልጆች በሚታይ መልኩ ማለት ነው። ሁለተኛው እንደ ጢስ ተኖ የሚወጣ አጋንንት አለ። ሶስተኛው በምክረ ካህናት በአባቶቻችን በካህናት አማካኝነት መስቀል ይዘው ገዝተውት የሚወጣ አጋንንት አለ። በሶስት መልኩ ነው የሚወጣው። መስቀል የሚዘቀዘቅበት ምክንያቱ ደግሞ አናንያን አዛርያን ወሚሳኤልን ተራዳዊ ሊቀ መልአክ ቅዱስ ገብርኤል ከነድ እሳት እንዳወጣቸው እኛንም አውጣን ተራዳን ሊቀ መልአክ ቅዱስ ገብርኤል ተብሎ ነው የሚጸለየው። ጸሎቱ ከዛ ከነድ እሳት ያወጣል። ቅዱስ ገብርኤል የዘብሩ ዳኛ ብለው በሚጠሩት ሰዓት ቅዱስ ገብርኤል መጥቶ ከእሳት ውስጥ ያወጣል። የተጣላ ሕዝብ እዛ ታርቆ የተበደለ ተክሶ የበደለ ደግሞ ክሶ የሚመጣበት ገዳም ነው። እዛ ታርቆ የተጣላ ሁሉ ታርቆ የሚመጣ ህዝበ ክርስቲያን ነው ያለው፣ ይሄ ነው ያለው። በስርዓት አስተምረን ገስጸን የተጣላውን ሁሉ አስታርቀን ነው የምንመጣው እኛ። ይሄንን ነው ያየነው። እውነታ ነው። የእውነት ቦታ ስለሆነ እውነታውን ነግረን፣ የተበደለ ይካሳል፣ የበደለ ደግሞ ይክሳል። ይሄን እውነታ ነው ካለ ያሰማለን። ወደ ቤተ እግዚአብሔር እንሄድ ባሎኝ ጊዜ እጅግ ደስ ሳለ መዝሙር 121 ቁጥር 1 ይገባል። ሁልጊዜም ጊዜ ማገልጋዮ ጎዶልያስ መንፈሳዊ የጉዞ ማኅበርና መንፈሳዊ መዝሙር ቤት ሁሌም አዳዲስ ዝማሪዎችን፣ ስብከቶችን፣ መንፈሳዊ ፊልሞችን፣ የነብስ ምግብ የሆኑ ሃይማኖታዊ ትረካዎችን በጥራት እያሳተመ ያክፋል። ጎዶልያስ መንፈሳዊ የጉዞ ማኅበርና መንፈሳዊ መዝሙር ሳምንታዊ ወራዊና ዓመታዊ ልዩ መንፈሳዊ ጉዞዎችን ፍጹም ስርዓቱንና ቀኖናውን በጠበቀ መልኩ በተቀደሰ አገልግሎት ወደ ተለያዩ የአገራችን ክልሎች ወደሚገኙ አድባራትና ገዳማት ፍጹም አስደሳች ጉዞዎችን ያዘጋጃል። ከዳን ወገን የሆነ ሳምንት በዓላት ከጎዶልያስ ወደ ግሸን ደብረ ከርቤ፣ ወደ አክሱም ጽዮን ማርያም፣ ወደ ታላቁ ቅዱስ ላሊበላ፣ ወደ ጣና ክርስቶስ ሳምራ አብያተ ክርስቲያናት በፍቅር ንጓዝ ይለውጣል። ጎዶልያስ ዓመታዊው የቅዱስ ገብርኤል በዓል የት ሊሄዱ አስባል? ወደ ቁልቢ ገብርኤል፣ ወደ ተአምረኛው ዘብር ገብርኤል

እጅግ ቀላልና አስደሳች ናቸው። ጎዶልያስ በቅድስቲቱ ሀገር ኢየሩሳሌም ከአጋሮቹ ጋር በምክንያት የፈረሱ ገዳማትንና አብያተ ክርስቲያናትን ከምእመናን ጋር በመተባበር ይጠግናል፣ ያሰራል ጎዶልያስ። ዲያመን በጐዳና ላይ የወደቁ አረጋውያንና ሕፃናትን በሕመም በጸበል ያሉ ምእምናን ይመግባል ይደግፋል። ሕፃናት ትምህርት እንዲማሩ በማድረግ መንፈሳዊ ኃላፊነቱን በትጋት ይወጣል ጎዶልያስ። እግዚአብሔር አቤቱ ይሁን። የተለያዩ ንዋያተ ቅድሳትን ዕጣንና ከርቤ የቤተ ክርስቲያን ጥላዎችንና የተለያዩ ለመንፈሳዊ አገልግሎት የሚውሉ ዕቃዎችን ሲፈልጉ እኛ ዘንድ ፍጹም በተመጣጣኝ ዋጋ ያገኛሉ። ጎዶልያስ ጉዞ አጋሮ ዘላለማዊ ደስታን ለጋሽ ለርስቻ

ስላሴን አመስግኖ የምድር ፍጥረታት ዘምሮ እልል ብሎ በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል። ከምን በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ዘቶ እስከ ማታ ማታ ስላሴን አመስግኖ ስላሴን አመስግኖ የምድር ፍጥረታት ዘምሮ እልልበሎ ስላሴን አመስግኖ ስላሴን አመስግኖ የምድር ፍጥረታት ዘምሮ እልልበሎ ኪሩቤል ሱራፌ የሚያመሰግኑ መላእክት በሰማ የሚዘምሩል፣ እኛም ያዳም ልጆች እንዘምራለን በሰማይ በምድርም እንጠራለን። ስላሴን አመስግኑ ስላሴን የምድር ፍጥረታት ዘምሮ እልል በሎ ስላሴን አመስግኖ ስላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሎ ብራበ ስላሴ እጠግባለውኝ በጠማም በአምላኬ እረካለውኝ